እንደ ሀገር እንደሚረከብና የሀገር ትልቅ ድርሻ እንዳለው ወጣት በተደራጀና በተሰባሰበ መልኩ በአንድ ጃን ጥላ ስር ተሰብስቦ አገር የሚፈልግበትን ዲኑ የሚሻውን እንደ ትውልድ ማስቀመጥ ያለበትን አሻራ እንዲያስቀምጥ እንደዚህ አይነት መሰረት ከተጣለ እንደ ተቋም ትልቁን ስኬት አሳክተናል ብለን አምናለሁ። ስለዚህ ይህንን የማገዝ የመደገፍ በጋራ አብሮ በስርዓት የሁሉም የማህበረሰብ ኃላፊነት ነው። ጥቂት ነጥቦች ብቻ ብዙ ተነግሯል። አህመዲ መጨረሻ ከቆመበት ላይ ሁለት ነጥቦችን ላንሳ።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

እኔ እንደ ወጣት ከዛ በላይ ይጠበቅባችኋል። አሁን ደግሞ ከማክተምን ባለፈ ቁርአንን መረዳት ይገባችኋል። እኛ እስር ቤት በነበርንበት ጊዜ እኔና አህመድ ሙስጠፋ አስታውሳለሁ፣ በቀን አንዴ ለማክተም እንወዳደር ነበር። ማለት በአንድ ቀን ለመጨረስ አንዳንዴ ከብደንና፣ አንድ ቀን ከግማሽ ይሆናል። ይቻላል፣ በአንድ ቀንና ኸትም ነበር ወጣቱ። እኔ የኢማሙ ሻፊን ታሪክ አይደለም ምነግራችሁ። እንደ ወጣት በዚህ ዘመን ውስጥ ማድረግ ትችላላችሁ። አቅም አላችሁ፣ አቅማላችሁ፣ ከዛ በላይ ትሰራላችሁ። ይዘን ይሄ ረመዳን አንዱ ባህሪ ሙስተሂላቶችን አይቻልም የተባሉ ነገሮች እንደሚቻሉ ነው አላህ የሚያሳየን። ቁርአኑን መቅራት ለካ ማክተም ይቻል ነበር። በቀና በወሩ ውስጥ ሁለቴም ሶስቴም ማክተም ይቻል ነበር አይደለም? ፈጅር ሰላት ተራይሁን መስገድ ይቻላል። ሱናውንም በጀማዓ መምጣት ይቻል ነበር። ይሄ ነው በአእምሮአችሁ ውስጥ የዘጋችሁት አይቻልም ብላችሁ ያስቀመጣችሁት ነገር ይቻላል። ይሄ ነው አላህ የሚነግረው። ለዚህ ነው አላህ ስብሐነሁ ወተዓላ ኢብራሂምን መመኘት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

ይህ ዋጋ ካችሁን አትልቀቁ። መልእክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልእክቱን ድረስችሁን ከለቀቃችሁ ዋጋ ትከፍላላችሁ። ወደ ቦታችሁ። ኡማ ተስፋናችሁ። ይሄ ኡማ በእናንተ ማነት ላይ የተመሰረተ ነው። የትናንት ታሪክ ሲወራ እነዛ ወጣቶች ነው ይሄን እንዲናሻገሩት። ምን እነዚህ ወጣቶች ነው ይሄን ተመለከተ። ከዛ ጎን ለጎን አሁን የተቸገረ ነው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

ይሄ ረመዳን የለውጥ ወር ነው ተብሏል። የማይቻሉ ነገሮች እንደሚቻሉ ማሳያ ነው። ከባድ የነበረው ነገሮች ቀላል እንደሆነ እየኖርን ያለንበት ነው። ዛሬ በዚህ ዘመን እኔ አሁንም አፈራለሁ፣ ወንድሜ ሃይደርንም አሁንም ነግረዋለሁ። እኛ 10% በላይ ፐርሰንትም ከሆነ ጥሩ ነው። ምን ይሰራልኛል? ለኛ 50% መሆን እኔን የሚወክል ማንነት ማቆም ካልቻለሁ

ወየውመ ሁነይንን ኢዝ አዕጀበትኩም ከፍረቱኩም ነው አይደለም። ከስራው ምንድን ነው? ኢዕቲማዱ ሰዎች በነሱ ሲሆን መመካቱ በራሳቸው በጉልበታቸው፣ በአቅማቸው፣ በእውቀታቸው ሲሆን ካላህ ያላቸው ነገር ሲነጠል ክብርን ሳይሆን ውርደትን፣ ድልን ሳይሆን ሽንፈትን ተጎናጽፈዋል። ጥቂት በነበሩበት ድሉ ከአላህ እንደሆኑ ያመኑ ሰዎች፣ ራሳቸውን በአላህ ዘንድ ያስገቡ ሰዎች ግን ሁሌም አሸናፊ ይሆነዋል። ስለዚህ ቁጥራችን

ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም በአንድ ወቅት ሰሐባዎቻቸው ጋር ተቀምጠው አንድ ነገርን ተናገሩ። ከኔ ኡመት ከኡመት ሙሐመድ ሰለላሁ ዐለይሂ ወሰለም ሰባ ሺህ ሰዎች ያለ ሂሳብ ጀነት ይገባሉ ብለው ተናገሩ። ሁላችሁ ምታውቁት አዲስ ነው። አንድ ትልቅ ተአምር ግንዛ ቦታ ላይ ተሰርቷል። ይሄ ሀዲስ ትልቅ ሪሳላን ይዞ መጥቷል። ነማዚጅ ኡካሻ ብንም ብኑ ሁሴን የሚባል ይባል ሰሐባ እጁን አወጣ ያ ረሱላህ ከነዛ ውስጥ እንድሆን አድርገኛ ያላቸው ዱአ አድርግልኝ ሲላቸው አንተ ሚንሁም አሉት አንተ ከእነሱና አሉ። አሉት ቅጽበት ደቂቃ በማይሞላ ልዩነት ከጎን ያደው ሰሐባ ምጃውጥ እኔን የሚያረሱ ለላህ ናቸው አላችሁ ሰበቀከ ቢሃ ኡካሻ አሉት ኡካሻ ቀደም አሉት ጥያቄውን መልዕክቱን ያስተላለፉት አንድ ነብይ ናቸው ስለ አንድ ጉዳይ የተናገሩት በደቂቃዎች ልዩነት የሰማይና የምድር ልዩነትን የሚያመጣ ጉዳይ እንዴት ነው ረሱል መገለጽ የቻሉት ለምን ይህንኛው ሰው እድሉን አልሰጡትም? ለምን አላረጋገጡለትም? ለዚሁ ማ ነው መልእክቱ? ላንተ ነው። እክትና ምልፍረስ አቋሚ ኑርህ ወስን ተለወጥ እድልን ለመጠቀም ወደ ኋላ ትበል። ይህን ማሳያ ነው። ልዩነቱን አስቡት። ጀነት ያለ ሂሳብ የሚገባ ሰው መካከልና በዘመናት መካከል መግባቱና ለመግባቱ ለዛውም ጀነት ያልተረጋገጠ ሰው ጉዞን መለያ የሆነች ተግባር በደቂቃዎች ልዩነት ነው ማረጋገጫ የተሰጠ ሰዎች እድሎችን ለመጠቀም እንዲወስኑ ትልቅ ማሳያ ሞዴል የሆነ መልእክት አስተላለፉ። ረሱል ላ ላ ሰለም እድሎቻችሁን ተጠቀሙ። ዛሬ ነው እድላችን። ዛሬ ነው ያልተጠቀሙ ሰዎች ነገን አይጠቀሙ። ዛሬ ላይ ያልወሰኑ ነገሮች ነገ አይለወጡ። ስለዚህ የረመዳን የለው ጦር ነው። ዛሬን ወስን፣ እንደ ወጣት ኑሩ። ወጣቶች በያዛችሁት ቁመና በያዛችሁት እድሜ በያዛችሁት አካል ወጣቱ ናችሁ፣ ልባችሁም ወጣቱ ነው። ይቀጥል ነው እምለው

እንዳንተ አይነት ወጣት ኡመቱ አይፈልገውም። ያን ከሚባሉት ለመዳን ዛሬ እንወስን ነው የምለው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ